ሰበር ዜና ትራምፕ ለኢራን እጅ መስጠታቸውን አወጁ ፋኖ የውክልና ጦርነት ከፈተብን ሲሉ ጄኔራሉ ተናገሩ። ከውልቃይት የጌታቸው ረዳ ንግግር ሾልኮ ወጥቷል። በመጨረሻም ትራምፕ ለኢራን እጅ መስጠታቸውን አወጁ። በኢራን የመንግስት ለውጥ ማምጣት የጦርነቱ ግብ እንደሆነ ሲናገሩ የከረሙት ዶናልድ ትራምፕ ዛሬ ሀሳባቸውን ቀይረዋል። በኢራን የመንግስት ለውጥ አንፈልግም ሲሉ በቭላድሚር ፑቲን ሀሳብ ተስማምተዋል። ይህ በእንዲህ እንዳለ አሜሪካ በደበደበችው የኢራን ኒውክለር ጣቢያ ምንም ጉዳት እንዳልደረሰ የሚገልጽ ሪፖርት ወጥቷል።

ይህ ክህደት ነው ብለዋለች። በዝርዝር ትሰሙታላችሁ። ፋኖ የውክልና ጦርነት ከፈተብን ሲሉ ጀኔራሉ ተናገሩ። የፋኖ የብርጌድና ሻለቃ አዛዦችን ገደልን ሲሉም ተደምጠዋል። በሌላ በኩል በጎንደር ቀጠና አዲስ ውጊያ መቀስቀሱን የሚገልጽ መረጃ ወጥቷል። ጀኔራሉ ፋኖ ከፍቶታል ስላሉት የውክልና ጦርነት የተመለከተ ዘገባ ይዘናል። ጌታቸው ባስተባበሉት ንግግር ዙሪያ አንድ የቪዲዮ ቅጅ ሾልኮ ወጥቶባቸዋል። ከሰሞኑ በውልቃይቱ ሁመራ ከነኮሎኔል ደመቀ ጋር የመከሩት ጌታቸው አሚኮ ያላልኩትን ዘግቧል ብለው ነበር። ጌታቸው የወልቃይት ጥያቄ ማንነት አይደለም አላልኩም ቢሉ፣ ሾልኮ የወጣው የቪዲዮ ቅጅ ግን እውነታውን አጋልጧል። የወጣውን የቪዲዮ ቅጅ ይዘናል። በዝቋላ ገዳም ታጣቂዎች በከፈቱት ተኩስ የሃይማኖት አባቶች ተገደሉ። በገዳሙ ስለተከፈተው ተኩስና ስለሞቱት ባህታዊ ዝርዝር ዘገባ ይዘናል። ጥነስ ስለነ ወዲ አንዳፍታ ሚዲያ ቤት ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ ይርሳችሁ እርሳችሁ ካንዳፍታ ላሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ ወድናንተ ምናርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሁለት ቤት ለገዛ አንድ ቤት በነፃ ይህ እድል እንዳያመልጦ 4% 40% በሶስት ዓመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 አመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው DMC Real Estate ቀድሞ ለሚመጡ 20 ዕድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል በ8% ቅድመ ክፍያ ብቻ ማለትም ከ488000 ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ ቤቶችን በሚፈልጉት የካሬ አማራጭ ማግኘት ይችላሉ ውስን ቤቶች ብቻ ስለቀሩን ፈጥነው ከታች ባለው ስልክ ይደውሉ። በመጨረሻም ትራምፕ ለኢራን እጅ መስጠታቸውን አወጁ። በኢራን የመንግስት ለውጥ ማምጣት የጦርነቱ ግብ እንደሆነ ሲናገሩ የከረሙት ዶናልድ ትራምፕ ዛሬ ሐሳባቸውን ቀይረዋል። በኢራን የመንግስት ለውጥ አንፈልግም ሲሉ በቭላዲሚር ፑቲን ሐሳብ ተስማምተዋል። ይህ በእንዲህ እንዳለ አሜሪካ በደበደበችው የኢራን ኒውክለር ጣቢያ ምንም ጉዳት እንዳልደረሰ የሚገልጽ ሪፖርት ወጥቷል። በሪፖርቱ የተበሳጨችው አሜሪካ ይህ ክህደት ነው ብለዋለች። የኢራን እስራኤል ተኩስ አቁም እየጸና ይመስላል። በሁለቱም ወገኖች በኩል የሚሳኤል ተኩሶች ጋብ ብለዋል። ከቴህራን ዋሽንግተንና ቴላቪቭ ያለፉትን ቀናት ጦርነቱን በተመለከተ ግን አዳዲስና አስገራሚ ጉዳዮች እየተነሱ ነው። በጦርነቱ ሰሞን የጦርነቱ ግብ በኢራን የመንግስት ለውጥ ነው ሲሉ የከረሙት ዶናልድ ትራምፕ ከኢራን ከባድ ድብደባና ጽኑ አቋም በኋላ ሀሳባቸውን ቀይረዋል። ሁሉም ነገር በተቻለ ፍጥነት ተረጋግቶ ማየት ፈልጋለሁ። የአገዛዝ ለውጥ ሁከት ይፈጥራል። እናም በእውነቱ ያን ያህል ቀውስ ማየት አንፈልግም ሲሉ ተናግረዋል። ትራምፕ በተጨማሪም የሩሲያዎቻቸው ፕሬዚዳንት ቭላዲሚር ፑቲን በኢራን ግጭት ላይ እገዛ ለማድረግ መደወላቸውን ገልጸዋል። ከፑቲን የቀረበላቸውን እርዳታ ውድቅ አድርገዋለሁ ያሉት ትራምፕ በምላሹም ከኢራን ጋር እርዳታ አንፈልግም፣ እገዛ የምንፈልገው ከአንተ ጋር ነው ብለው ምላሽ እንደሰጡ ተናግረዋል። ይህ በእንዲህ እንዳለ አሜሪካ በደበደበችው የኢራን ኒውክለር ጣቢያም ምንም ጉዳት እንዳልደረሰ የሚገልጽ ሪፖርት ወጥቷል። በሪፖርቱ የተበሳጨችው አሜሪካም ይህ ክህደት ነው ብለዋለች። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክለር ማብላያ ይዞታዎችን እንዳላወደመ የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ አሳይቷል። ቅድመ ግምገማው ጥቃቱ የኢራንን የኒውክለር መርሃ ግብር ምናልባትም በወራት ወደኋላ ኋላ ሊመልሰው እንደሚችል ነው ያሳየው። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 ዓ.ም በፈጸመችው ጥቃት አለመውደሙን የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማን የሚያውቁ ምንጮች ለቢቢሲ የአሜሪካ ጋር ሲቢኤስ ተናግረዋል። ዋይት ሀውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾርኩ የተሰጣ ነው ሲል ውድቅ አድርጎታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው የኢራን የኒውክሌር ይዞታዎች ሙሉ በሙሉ ወድመዋል በማለት በድጋሚ አጽንኦት ሰጠው። በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነውን ለማዋረድ በሚዲያዎች የሚደረግ ሙከራ ሲሉ ከሰዋል። አሜሪካ ፎርዶ፣ ናታንዝ እና ኢስፓን የተሰኙ ሶስት የኢራን የኒውክሌር ይዞታዎችን 61 ሜትር ወደ መሬት ዘልቆ መግባት በሚችሉ በንከር በስተር በተሰኙ ቦምቦች ጥቃት ፈጽማለች ነገር ግን የፔንታጎን የደህንነት ግምገማን የሚያውቁ ምንጮች በበኩላቸው የኢራን ማብላያዎች በአብዛኞቹ እንዳልተነኩና የጥቃቱ ተጽዕኖ ከመሬት በላይ ባለው ብቻ የተወሰነ ነው ይላሉ። የሁለቱ ኒውክለር ይዞታዎች መግቢያዎች ተዘግተው እንደነበር የጠቀሰው ግምገማው አንዳንድ መሰረተ ልማቶች ቢወድሙም ወይም ቢጎዱም ነገር ግን ከመሬት ስር ያሉ አብዛኞቹ ይዞታዎች ከፍንዳታው ቃጠሎ አምልጠዋል ብለዋል። እኚህ ማንነታቸው ያልገለጹ ምንጮች ለአሜሪካ ሚዲያ እንደተናገሩት ጥቃቱ ኢራንን በወራት ወደ ኋላ ሊመልስ እንደሚችል መገመቱን ገልጸዋል። ኢራን ማንኛውንም የኒውክለር መርሃ ግብሯን እንደገና ለመጀመር ቁፋሮ እንዲሁም አንዳንድ ጥገናዎች ምን ያህል ይወስዳሉ በሚለው ላይ የተመሰረተ ሊሆን እንደሚ ችልም ነው ምንጩ ያስረዱት። ኢራን ከጥቃቱ በፊት የተወሰነውን የበለጸገ የዩራኒየም ክምችቷን ወደ ሌሎች ስፍራዎች አዛውራም እንደነበር የደህንነት ግምገማው ማየቱን እኚሁ ምንጮች ለሲቢኤስ አረጋግጠዋል። የኢራን ከመሬት በታች የተገነቡ የኒውክሌር ማብላያ ይዞታዎችን መድረስ የሚችለው የአሜሪካው 14000 ኪሎ ግራም የሚመዝነው በንከር በስተር እንደሆነ ይታመናል። ኢራን ሁሉንም የኒውክሌር መርሃ ግብሯ ለሰላማዊ ዓላማ እንደሆነ በተደጋጋሚ ስታሳውቅ ቆይታለች። ፋኖ የውክልና ጦርነት ከፈተብን ሲሉ ጀኔራሉ ተናገሩ። ይፋኖ የብርጌድና ሻለቃ አዛዦችን ገደልን ሲሉም ተደምጠዋል። በሌላ በኩል በጎንደር ቀጠና አዲስ ውጊያ መቀስቀሱን የሚገልጽ መረጃ ወጥቷል። በአማራ ክልል የተኩስ ልውውጦች፣ ጥቃቶችና ውጊያዎች እንደቀጠሉ ይገኛሉ። ያዝ ለቀቅ፣ ሞቅ በረድ እያለ በቀጠለው ውጊያ አሁንም በርካታ ሰብአዊና ቁሳዊ ኪሳራ እየደረሰ ነው። ከሰሞኑም እንደ ጎጃምና ጎንደር ባሉ ቀጠናዎች የተኩስ ልውውጦች የቀጠሉ ሲሆን መከላከያ ሰራዊቱም ስለ ውጊያዎቹ መረጃዎችን እያሰራጨ ነው። ሰራዊቱን ከሚመሩት ጀኔራል መሃል አንዱ የሆኑት የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ ጽንፈኛ በማለት የገለጹትን ፋኖን የውክልና ጦርነት ከፍቶብናል ሲሉ ከሰዋል። ጽንፈኛው በታሪካዊ ጠላቶቻችን እየተገፋፋና እየተደገፈ በሀገራችን የውክልና ጦርነት ከፍቶ ክልሉን ለማህበራዊና ለኢኮኖሚያዊ ድቀት ዳርጎታል ሲሉ ነው ጄኔራል አዲሱ የከሰሱት ፋኖን እየመነጠርን ሰላም እያሰፈን ነው የሚሉት ጄኔራል ከሰሞኑ በጎጃም ሰሜን ሜጫ የፋኖን አመራሮች መግደላቸውንም ይገልጻሉ። በቅርቡ በሰሜን ሜጫ ወረዳ በጨንታና አካባቢው ተሰማርቶ የነበሩ አራት የጽንፈኛው ብርጌድ ሻለቃና ሻምበላ አመራሮች ደምስሰናቸዋል ብለዋል። ጄኔራሉ ቀጥለውም የፋኖን ማሰልጠኛ ስፍራ የሎጂስቲክሳዊ ማዕከል ከነ ቁሳቁሱ የወደመበት ሲሆን በዚህም አራት ብሬል፣ በርካታ የነፍስ ወከፍ መሳሪያዎች፣ የወገብና ደረት ትጥቆች፣ የእጅ ቦምቦች እንዲሁም ከሕዝብና ከተቋማት የተሰረፉ ተሽከርካሪዎች፣ የተለያዩ ተቀጣጣይ ፈንጆች፣ ቅንቡላዎች ተማርከዋል ሲሉ ተናግረዋል። አክለውም ራሱን የአቤ ጎበኛ ብርጌድ አዛዥ ብሎ የሚጠራው ዳኛቸው ታረቀኝና የቡድኑ አመራርን ገድለው ከነትጥቃቸው የሰላም ጥሪ ተቀብለዋል ብለዋል። በዝቋላ ገዳም ታጣቂዎች በከፈቱት ተኩስ የሃይማኖት አባቶች ተገደሉ። በኦሮሚያ ክልል ምስራቅ ሸዋ ዞን ባለው ደብረ ከዋከብ ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም የሸኔ ታጣቂዎች ባህታውያን አባቶች በሚኖሩባቸው ዋሻዎች ተኩስ መክፈታቸውን ገዳሙ ማሳወቁ ይታወሳል። ይህን ተከትለውም ቁጥራቸው በትክክል ያልታወቀ ግን በርካታ አባቶች ተገደሉ፣ ታግተው ተወሰዱ የሚል መረጃ በማህበራዊ ሚዲያ በሰፊው የተዘዋወረ ሲሆን በርካቶችን አሳዝኗል፣ አስቆጥቷል። ሁለቱ አባ አባቶች ተገድለዋል የሚል መረጃ ተሰራጭቶ ነበር። ይህን ያሉት አባቶች አንዱን አባት ከዋሻ ሲገድሏቸው ሲያዩ ተደብቀው ቆይተው ሸኔዎቹ ሲሄዱላቸው ተኩስ ወደ ተከፈተበት ዋሻ ሲመለሱ አንዱን አባት ሙተው አገኟቸው። ወደ ሁለተኛው አባት ዋሻ ሲሄዱ ግን አጧቸውና በተከታታይ ጥይት ተተኩሶ ስለነበር እሳቸውንም ገድለዋቸዋል በሚል ሁለት አባቶች ሙተዋል ብለው ነገሩን ሲሉ አንድ የገዳሙ አባት ለቲክቫ ኢትዮጵያ ተናግረዋል። ነገር ግን ትናንት ዋሻው ድረስ ሂደን አይተን ስናረጋግጥ የሞቱት አንድ አባት ብቻ ናቸው። ሌላኛው ተገደሉ ተብለው የነበሩት አባት ደግሞ ሸኔዎቹ ሲያዩ ከዋሻቸው ወጥተው ተሰውረው ስለነበር በፍለጋ አግኝተናቸዋል ሲል ገዳሙ ገልጿል። የጥቃት ቀጠና በነበሩት የገዳሙ ዋሻዎች የነበሩ ሌሎች ሰባት አባቶችን ወደ ዋናው ገዳም አምጥተው ቦታ እንደሰጧቸው፣ የሞቱት አባት ደግሞ አምና ከተገደሉት አራት አባቶች አጠገብ የቀብር ስርዓታቸው እንደተፈጸመ ገዳሙ ለቲክባ ኢትዮጵያ ተናግሯል። ሟች ባህታዊ አባት ኃይለ ሚካኤል በመጀመሪያ ገዳማቸው ማህበረ ዲሙ የሚባል በረሃ ደብረ ሊባኖስ ገዳም እንዳገለገሉ በኋላም በዝቋላ ገዳም ብዙ አገልግሎት ሲሰጡ ይቆይተው ወደ ዋሻ ሂደው 12 ዓመት በብትሁን እንደኖሩ ሰኔ 13 ቀን 2017 ዓ.ም ትምረት በጥቃቱ ሰማዕትነት እንደተቀበሉ ተመላክቷል። የታገቱ አባቶች አሉ ለሚለው መረጃ እውነተኛ ነው ለሚለው ጥያቄ ታግተዋል ተብሎ የነበረው በአቅራቢያቸው የነበሩ አባቶች ከተኩሱ በኋላ በዋሻቸው ሲያጧቸው ጊዜ የተናገሩት እንጂ የታገተ ሰው የለም ብለዋል። ሆኖም ግን አሁንም በዋሻ ያሉ አባቶች ታጣቂዎቹ እዚህ ሸኔ መጥቷል ብላችሁ ብትናገሩ ሙሉ ለሙሉ እንጨርሳችኋለን በሚል ዝተውባቸዋል ብሎም መንግስትና ሕዝቡ ከለላ እንዲያደርግለት ዝቋላ ገዳም በአጽኖት ጠይቋል። ጌታቸው ባስተባበሉት ንግግር ዙሪያ አንድ የቪዲዮ ቅጅ ሸልኮ ወጥቶባቸዋል። ከሰሞኑ በወልቃየት ሁመራ ከነ ኮሎኔል ደመቀ ጋር የመከሩት ጌታቸው አሚኮ ያላልኩትን ዘግቧል ብለው ነበር። ጌታቸው የወልቃየት ጥያቄ ማንነት አይደለም አላልኩም ቢሎ ሸልኮ የወጣው የቪዲዮ ቅጅ ግን እውነታውን አጋልጧል። ጌታቸው ሁመራ ላይ ከነ ኮሎኔል ደመቀ ዘውዱ ጋር በተገናኙበት የውይይት መድረክ ላይ ወልቃየት ላይ የማንነት ጥያቄ እንዳለ እንደሚያምኑ መናገራቸው በስፋት ተዘግቧል። የጌታቸው አቋም በትግራይ ኃይሎች ዘንድ ከፍተኛ ተቃውሞ ካስነሳ በኋላ የማንነት ጥያቄ አለ አላልኩም በማለት አስተባብለዋል። ጌታቸው ወልቃየት ላይ የማንነት ጥያቄ የለም በሚል ማስተባበላቸውን ተከትሎ ሁመራ ላይ ያንጸባረቁት አቋም በቪዲዮ ተቀርጾ ተሰራጭቷል። ጌታቸው ረዳይ በሁመራ በተሰራጨው ቪዲዮ ላይ ቃል በቃል ወልቃይት ላይ የማንነት ጥያቄ አለ ሲሉ ይደመጣሉ። የወልቃይት አማራ የማንነት ጥያቄን ያመኑት ጌታቸው የማንነት ጥያቄው በሕጋዊና በፍትሃዊ መንገድ መመለስ መቻል አለበት ሲሉ የመፍትሄ ሀሳብ ያሉትን በመድረኩ ላይ አጋርተዋል። ጌታቸው ሁመራ ተገኝተው ስለ ወልቃይቱ ውዝግብ የመከሩት ህወሓት ፈጥሮታል ያሉትን የጠላትነት ግድግዳም ለማፍረስ መሆኑን ጠቁመዋል። ይሁን እንጂ ጌታቸው ለአዲስ ስታንዳርድ በሰጡት ማስተባበያ እኔ በወልቃይትም ይሁን ጸገዴ የማንነት ጥያቄ አለ ብዬ አላምንም ብለዋል። ምንም እንኳን ሁመራ ላይ የማንነት ጥያቄ መኖሩን ቢናገሩም አዲስ አበባ ከተመለሱ በኋላ ደግሞ ወልቃየት ላይ የኢኮኖሚ ተጠቃሚነት ጥያቄ እንዳለ አውቃለሁ ብለዋል። ጌታቸውን ጨምሮ የትግራይ ኃይሎች በወልቃየት ጠለምትና ራያ በአማራ በኩል የሚነሱ የማንነትና ወሰን ጥያቄዎችን አይቀበሉም። ይህንኑ አቋማቸውን በህወሓት መራሹ ኢህአዴግ አስተዳደር በስልጣን ላይ እያሉ ጥያቄው ለፌዴሬሽን ምክር ቤት ቀርቦ አፍነው አቆይተውታል። የትግራይ ኃይሎች የያዙት የማንነት ጥያቄ የሚለው አቋም በአወዛጋቢ አካባቢዎች አማራ ማህበረሰብ የለም ወደሚል ዝንባሌ የሚያመራ ነው የሆነ እንጂ የትግራይ ኃይሎች እንደሚሉት ጥያቄው በግለሰቦች ፍላጎት የሚነሳ ሳይሆን የይገባኛል ጥያቄ በሚነሳባቸው አካባቢዎች በርካታ የአማራ ማህበረሰብ መኖሩ የማይካድ ሀቅ ነው። ጌታቸው በተገኙበት የሁመራ መድረክ ላይ እነ ኮሎኔል ደመቀ ዘውዱ የትግራይ ኃይሎች ተፈናቃዮች መመለስ ከፈለጉ መጀመሪያው አማራነታችንን መካድ ያቁሙ ብለዋል። ኮሎኔል ደመቀ ዘውዱ ማንነታችንን በሕግ ጠይቀናል፣ ጉዳዩ በፌዴሬሽን ምክር ቤት እንዲመለስ እንፈልጋለን ሲሉ ተደምጠዋል። በመድረኩ ላይ የተሳተፉ የነ ኮሎኔል ደመቀ ዘውዱ ሰዎች ተፈናቃዮችን በሰላማዊ መንገድ ለመቀበል ችግር እንደሌለባቸው ሲናገሩ ተደምጠዋል። ይሁን እንጂ በሕወሓት በኩል ወልቃይትን በኃይል ለመቆጣጠር የሚደረግ ትንኮሳ ካለ ራሳቸውን ለመከላከል ወደ ጦርነት እንደሚገቡ ተናግረዋል። በመድረኩ ላይ የተናገሩትን አዲስ አበባ ከተመለሱ በኋላ ያስተባበሉት ጌታቸው ረዳ ወልቃይትን በኃይል ለመቆጣጠር የሚደረግ እንቅስቃሴ መኖሩን አረጋግጠዋል። ጌታቸው በመድረኩ ላይ የኔ ሰዎች ብለው የጠሯቸው የትግራይ ኃይሎች ወልቃይትን በኃይል ለመቆጣጠር የሚያደርጉትን እንቅስቃሴ እንደሚቃወሙ ጠቁመዋል።